ሰዎች የዚ አካባቢ ልጆች አሁን እዚህ ላይ ፉን ፉን ፉን የሚሉ ቤተሰብ አላቸው። ድሬዳዋላ እና ቤተሰቦቻቸው ባክግራውንዳቸው ጥሩ ያልነበረ ቤተሰቦች ናቸው። ባክግራውንዳቸው እና ይሄ ባክግራውንዳች የእናትሽ ታሰር ሂጂ እና ዛጃኔ ንሰሪያት እኔንማ አታስረኝም። ቀዳዳውላ ታዲያ ስለምትቀደድማ ነው እዚህ ላይ የምትታ ዚህ ላይ ምትታይ አሁን፣ ዚህ ላይ ምትታይ አሁን፣ ዚህ ላይ ምትታይ እቺ ሴት ያው እንደለመደችው ኮፒሊንግ ታፕ ታፕ አድርጎ እንደለመደችው። እንግዲህ ይመስለኛል ፈርተዋታል ከመጀመሪያው ነው ጀምሮ ልክ እሷ የሰፈራቸው አካባቢ ሰው መሆኑን ሲያውቁ የዚች ልጅ የዚች ልጅ ደሞ ቤተሰብ ትንሽ ጥሩ ሁኔታ ላይ ያለች አይደለችም ያንዴ አሁን በየቀኑ እየሄደች አንበሳ የምታወርድ ምን የምትለው ምን የምትለው ማለት ነው። እና ያ ባክግራውንድ ስላለ ገና ለገና ይህንን አውጥታ እዚህ ህዝብ ጋር ታዝረከርክብኛለች በማለት ያገሬ ልጅ ያገሬ ልጅ የሚባባሉት ታሪካቸውን እጭ ታወጣለች ብሎ ስለሚፈሩ ነው። እኔ ግን አይ ነበር አንድ ነገር ልንገራችሁ ነበር አንድ ነገር ልንገራችሁ። ያ ምንም ነገር ያንቺን ማንነት አይገልጽም። ዛሬ የምታረጋቸው ነገር ያንቺን ማንነት አይገልጽም። ዛሬ የምትሰራቸው ነገሮች ያንቺን ማንነት ይሄ ነገር ማንነትሽን አይገልጽም። ኦኬ ይልቁንስ ይልቁንስ ዛሬ እዚህ ጋር የምታፈሺውን ገንዘብ ወይንም የምታወጪውን ወጪ እናት ከኔ እናት ካልሽ እናት አይደለም ማንም ሰው መረዳት አለበት ብየንም ማለት ካልሽ ካልሽ ባዳንም ትረጃለሽ ትካለሽ። ያ እማትረጅበት ደግሞ አንዳንድ ምክንያቶች ሊኖሩ ይችላሉ። ምናልባት አንቺ በልጅነት ሽወተሽ ይሆናል። ያሳደገሽ ቤተሰብ ሌላ ይሆናል። ኑሮ አልቃን። በነገራችን ላይ አንድ ነገር ልንገራችሁ። አሁን እዚህ ሚዲያ ላይ የምታዩዋቸው ልጆች ልብስ እንኳን ከለበሱ አሁን ስድስት ወር ያሆናቸው ስድስት ወር አማርጠው እንኳን ከለበሱ ማለት ነው የስድስት ወር እድሜ የላቸውም አሁን እዚህ ላይ ይገባ የሚሉት በሙሉ ቦርሳም ከያዙ ልብስም ከለበሱ ገና ናቸው። ገና ገና ስድስት ወር አሉ ናቸው። ግን በስነስርዓቱ መጫወት ከጀመሩ ገና ስድስት ወር አሉ ናቸው። ስንት ወር ነው አሁን? እንደው መታወቅ እንኳን ከተጀመር ሆናቸዋል እንዴ? አሉ ናቸው። ከዚ በፊት ምን ይሰራሉ? ገና ልጆች ናቸው። ትምህርት ሊኖር ይችላል። ሊማሩ ይችላሉ እራሳቸውን ተፍ ተፍ ሊሉ ይችላሉ። ገና ትላልቆች አይደሉ። ይህን እንግዲህ የምናውቀው ሁላችንም ውጭ የምንኖረው ነው የምንኖር ነው እስከተወሰነ ጊዜ እኮ የራሳቸውን ገንዘብ የማይዙ እኮ ቤተሰቦቻቸው ጋር እኮ ቁጭ ብለው ሼር አድርገው የሚኖሩ እኮ አሉ። የሚሞላ እኮ ሀገር እኮ አይደለም ያለንበት ሀገር እኮ እንደዚህ ብላችሁ እኮ ገንዘብ እኮ ከእንትን እኮ የሚታፈስበት እኮ አይደለም። ውቅናው እውቅድ ነው መጣ። ኦኬ፣ ገና እውቅናው እየመጣ ነው። ገንዘቡ ገና እየተሰበሰበ ነው። ምናልባት የራሳቸው ፕሮጀክት አላቸው። የራሳቸው ፕላኑ አላቸው። ነገ ደግሞ ሲተርፋቸው ለቤተሰብ ይተርፋሉ። ለእናትም ትሆን ለአባትም ይሁን አይደለም? እንዲ እንግዲህ አውስ ታዲያ ያገኙትን በሙሉ አስርም ሲያገኙ እያካፈሉ ላያደረጉት ይችላሉ። ምናልባት አንድ ሜንታሊቲ ነው ያላቸው። አንደኛ ደግሞ እዚህ ካደጉ ደግሞ ጭንቅላታቸው ሌላ ነው። አመለካከታቸው ሌላ ነው። ስለዚህ ገና ለገና እኔ እናትሽን አውቃለሁ አባትሽን አውቃለሁ አጎትሽን አውቃለሁ የወለድሽውን ልጅ አውቃለሁ ጉድሽን ነው የማወጣው እንደዚህ ነው የማደርገው እየተባለ የሚፈራራበት ልክ ሳምሪ ላይ የተደረገው አይነት ነገር ማለት ነው። ሁ ኬር ሁ ኬር ሁ ኬር ሁ ኬር አንድ ነገር ልንገራችሁ፣ ወሬ ቢወራ ለሳምንት ነው የዘንድሮ ወሬ ደግሞ ከሁለት ቀን የማያልፍ ሁር ሁላችንም ከእናታችን ወደ ስንወጣ እርቃናችን ከገንዘብ ጋር ይወጣ የለም ከሀብት ጋር ይወጣ የለም። እራሳችሁን አስመልጮ መጀመሪያ ይሁላችሁ ሀብታም መሆን ከፈለጋችሁ ሰው መሆን ከፈለጋችሁ ማደግ ከፈለጋችሁ ድሀ እንኳን ዘመድ ካላችሁ እንዳታዩት ዝም በሉት፣ ዝም በሉት። ከድህነት ግን አምልጡ ናት። ከድህነት አምልጡ። ገና ለገና ሚዲያ ላይ እናቴን ታምጣለች፣ ገና ለገና ጎቴን ታምጣለች፣ ገና ለገና ልጄን ታምጣለች። ካልተሳካልሽ አልተሳካልሽ። ህይወት እኮ ቢለወጥ ህይወት እኮ ቢለወጥ እኮ ማንም ልንገር እንኳን እስኛ አደለነ እንኳን እስኛ የኢትዮጵያ ፋሚሊ ስታንዳርድ በጣም ዲፈረንት የሆነ ነው። በጣም ክሎዝ ነን ፋሚሊ ተካፍለን የምንበላ አልፈን ተርፈን ለማንም እንትን የምንለ አይደለም። እናቴን አልኩሽኝ ለምን ገልብጣይ ማንን አታመጣም? አይ ዶን ኬር አይ ዶን ኬር መጀመሪያ ማምለጥ ካለባችሁ እራሳችሁ። ገና ለገና እዚህ ጋር እውቅና ራሱ ዘነዘና እንደሆነ አይ ነው አቀባለ ለምን እዚህ ልንግርሽ፣ አይደለም እናትሽ እዛ ከፈለገች እኮ ቱቦ ስር ፎቶ አንስታ ታምጣ ከፈለገች ታምጣው ዓላማ አካለሽ ራን ራን ራን ለዚህ ለዚህ ሶሻል ሚዲያ ላይ ለሚኖር ማህበረሰብ ገና ለገና ፈርቼ ገና ለገና ምናምን ብዬ እኔ አንዳንድ ጊዜ እውነት ልንገራቸው። አለ ይቺ ፖፖ ምን ያህል ድፍን እንደሆነች እኔ አንዳንዴ ሳስበው፣ ማለት በአሁኑ ማለት ነው፣ በአሁኑ ኢግኖር አድርጋ የራሷን ነገር ነው ውስጧ ቢቃጠል ምን ቢልም፣ አልኩሽ የፈለግሽውን አንጠርጥረሽ ብታመጨች፣ ሺህ ነበር ሲዩ ሺህ ነበር ሄርዩ ሺህ ዶን ኬር ሺህ ዶን ኬር ሺህ ነው ዋት ሺህ ሜክ የራሱ ያን ድሪም ያላት ሴት ትመስለኛለች። በቃ የፈለግሽውን ብታረጊ ፖፖ እና ታመጣለህ ብትሏት አጎት ታመጣለህ ብትታ አባት ታመጣለህ ብትታ አንቺ ምን ልጅሽ፣ ሁ ኬር ሁ ኬር። ምክንያቱም የራሷ ፕላን አላት። አይ ቲንክ አይ ሆፕ። ያንን ፕላኗን ደግሞ የሆነ ሰዓት ላይ ግን መታ ብታሳየው ጥሩ ነው። አለቀ። እየሄዳችሁ ብቻ አፈንድዱ ሌሎቻችሁ። ገና ለገና እናቴን ታመጣለች አባቴን ታ ታሪኬን ታመጣለች አጎቴን ታ፣ ለምን ዘር ማንዘሬን እዚህ ጋር አምጥታ አታዝረክረከውም? ስትፈልግ አታዝረክረከውም፣ ማን ያዛት? አቅሙ ካላት ለምን የፈለገችውን አታመጣም? ታፍርበታለች። እንዲያውም ልንገራችሁ የምታፍርበት እሷ ናት። የእሷን ማንም ሳይፈልገው ልንገራችሁ፣ ማንም ሰው ሳይፈልገው የእሷ ታሪክ ደግሞ በዓለም ላይ እኮ ነገ ትሰሙታላችሁ ነገር ያውራ፣ አንድ ሰው ብቻ አይደለም። ማንም የፈለገውን ነገር ያውራ። ጋይስ you need it do it you want got it go ahead። ማንንም እኔ ልንገራችሁ የኢትዮጵያ ሴቶች አንደገል ልንገራችሁ፣ ያዋጣናል፣ በዚህ ያልፍልኛል የምትሉ ከሆነ ዝምብላችሁ ብላችሁ አላማችሁ ሲላችሁ እስከሚመጣ ድረስ ሂዱበት፣ ሂዱበት። ስትፈልጊ ለምን ፊንጤጣሽን ገልበጣሽ ካዋጣሽ ሰርቼ ያልፍልኛል፣ ፊንጤጣሽን ገልበጣሽ ቢሆን ምን አገባኝ? አንቺ ያልፈልሻል። ትፈልጊ ያልሽን ሾርት ወይ ጎሄድ ጎሄድ፣ ማንንም ደሰኝ። ይህ የሉንታ ጊዜ አይደለም። በነገራችን ላይ ይህ የሉንታ ጊዜ አይደለም። አይንም በጨዋሉ ቀርጥፎ እዚህ ላይ ቁጭ ብሎ ቁጭ ብሎ ከመሳደብ ሰሙን ከማዋረድ እናንተ ፊንጢጣችሁን ገልበጣችሁ እምትሽ እንትን እምትሉት እናንተ ትሻላላችሁ። እውነቱን ልንገራችሁ፣ እናንተ ኖ ኖ ሄጅ ከዚያ እንጂ እናንተ ትሻላላችሁ። የሚያሳፍረው ምን ሆነ ታውቃላችሁ? በጣም የሚያሳፍረው ያ ሰዎችን ከዓላማቸው ማስቆም ሰው ሲለብስ ወይ ሰው የሆነ ነገር ሲያደርግ ወይ ሰው የሆነ ነገር ሲሆን ያንን እዚህ ጋ በጣም የሚያስጠላው በጣም የሚያስታውቀው እሷን ማ እንዲያርጋ ያሰነው እሷን እንደዚህ ስታወራ ዩ ጎ እና አምስት ሳንቲም አትሆንም። የቱ ጋ ነው ብሩ የሚገኘው? እንዴት አድርጌ ነው ነገ የምን ገንዘብ መስ እምችለው ለእዚያም ለስንት ትደርሻለሽ ስንት ትሆኛለሽ የተባልሽ፣ ስንት ታሪክ ትሰሪያለሽ የተባልሽ፣ እንደዚህ ተንበርክከሽ ገና ለገና የቤተሰብ ለምን እናትሽ እስከ እነ ድህነቷ እስከ እነ ምናምን ምንድን ነው የሚያሳፍርሽ ነገር እስከ እነ በሽተኛነቷ፣ አንቺ ምን ፍሬ ማንንም ወይዘሪት ጓደኛዬ፣ ምን ነው የሚዘጋሽ? ምንድን ነው የሚያሳፍርሽ ነገር? የሚያሳፍረው የሚያሳፍረው ቁጭ ብሎ የሰው ቤትን መቁጠር ብቻ ነው የሚያሳፍረው። የሚያሳፍረው እሱ ብቻ ነው የሚያሳፍረው። የራስ ጉድፍ ሳይሆን የሰው ጉድፍ መቁጠር እሱ እሱ ነው የሚያሳፍረው። ሌላ አያሳፍረው አያሳፍረው ምንም የሚያሳፍር ነገር የለም። አትገዥ በነገራችን ላይ ልንገራችሁ ለሰው እንደመገዛት አጽያት የለም። ሰውን ታከብረዋል፣ ዲስሪስፔክት አታደርገውም። በተረፈ ግን ምንም ጉድ የሚባል በነገራችን ላይ በዚች ምድር ላይ የተለየ እናንተ ያደረጋችሁት ነገር የለም እወቁ ያ ምንም አንቺ እኮ እንዲያርገሽ እስስ ኖርማል ትባያለሽ። ምን ዱሮስ በሰፈራችን ይባል ነበር። አሁን እዚህ ላይ ስለሆነ ነው እንዲ ይባላል። ምንድነው እናት እኔ አሁን አንዳንዴ ሳስብ ምንድን ነው የተለየ ነገር ሊያሳፍረኝ የሚገባው? እስኪ ምንድነው የተለየ ነገር ሊያሳፍረኝ የሚገባው? ከባህሉ ያፈነገጠ ነገር ስላረኩ ለእናንተ ላይ መቻችሁ ይችላል ሆነ ግን ተመችቶኛል። ኢትዮጵያ ውስጥ ነው እንጂ የሚጠላው ዓለም ላይ ኮ ዓለም ላይ ኮ ይታያል። እንዲያውም ቲቪ ከፍታ ነው የሚታየው። እውነቱን ነው የምናገር። እስኪ ከሰባት ቢሊዮን ህዝብ ውስጥ መቶ ሀያ ሚሊዮን ህዝብ አልተቀበለኝም እና ና ሰባት ቢሊዮን ይሄንን አይ አይ ኢማጅን ካልኩሌት አድርጎት እስቲ ኖ ነው ኖ ያበረታታ አይደለም። አሳፋሪ ግን አይደለም። በዚህ አንገት መደፋት ያለበት አይመስለኝም። በነገራችን ምክንያቱም ይሄ ነገር ቢሆን ራሱ እኮ ነገርኳቸው ምንም ነገር ምንም ነገር አግሪመንት አድርገን አይደለም። ይሄ ለሚዲያ አውጣ ብዬ አይደለም የሰጠሁት ያንን ነገር እኔ አውጣ ብዬ አይደለም የሰጠሁት። ያንን ነገር ሳደርግ ይሄ ነገር ለሚዲያ ሳይሆን፣ ለኔና ለኔና በአንተ በሁለት ሰው መሀል የተደረገ ነገር ነው። ኦኬ፣ በሁለት ሰው መሀል የተደረገ ነው። ኢትዮጵያ ውስጥ ግን እዚህን ነገር ባህል ከባህል ያፈነገጠ ስለሆነና የሚያሳፍር ስለሆነ ባህላችን እየናቆኛ የሚያሳፍር ስለሆነ እኔን ለማሸማቀቂያ ያለን ነገር ሊያደርግ ይችላል። ያ የተላክለት ሰውዬው ሚስቴክ ነው። ይህ ሚስቴክ አይደለም። ሚስቴክ የሚሆነው ይሄ ምግብ ለሁለትን የተዘጋጀው ለሁለት ነው፣ መብላት አለብን ስንል ኖ አስተርፎ ደብቆ ሌላ ሰው ይብላ ብሎ ሲሰጥ ስዩር ፕሮብሌም ስኖት ማይ ፕሮብሌም። እኔ እኔ አሳየው እንጂ በእጅም አልሰጠሁም። ሰጥቻለሁ ነው በእጅ አንደኛ በእጅም የሚሰጥ ነገር አይደለም። ሰውነታችን ላይ የተለጠፈ ነገር ነው። ሁለተኛ ነገር ደግሞ ለኔና ላንተ ብዬ ለሁለታችን የተጠቀምንበት አለቀ። አውጥታ ከሰጠው በኋላ ስዩር ፕሮብሌም ስኖት ማይ ፕሮብሌም። እግዚአብሔር መሰክሬ ነው። ይሄ ነገር ደግሞ በጣም ታቡ የሚሆነው ኢትዮጵያ ውስጥ ከሆነ አይም፣ ሌላ ሀገር ላይ በገንዘብ እየተሸጠ ዓለም በሙሉ ሲያውን የሚኖሩ እንዲያውም በቅርቡ ማግኘት የማይችሉ ስለዚህ በሌላ ሀገር ሰልጠን ባለው ከተማ ላይ አህጉር ላይ ያ ከቤት ለማይወጡ ለሚያፍሩ ወንዶች ሴትን ነክተው ለማያውቁ እንዲሁም ለተለያዩ ሰዎች በምን ይመጣላቸዋል? በሚዲያ ይመጣላቸዋል። ስለዚህ እስ፣ ኖርማል ኦኬ። የሚያሳፍሩ እኛ ሀገር እኮ ድሮ ስልክ ራሱ ያሳፍር ነበር። ታውቃላችሁ አይደል? ሚኒሊክስ ያስገቡት ሲያስገቡት እኚህ ሰው ሀገሪቷን ሊደፉ አትነ ሰይጣን እማናየው ማንዳስ ሰው መጣብ ስልክ የሚባል ሰይጣን በነጋሪት አዚያት ሊያስገቡን ስልክን ማለት ነው ቴሌፎኑ ምናልባት ከ5 አመት በኋላ ይሄ ነገር ኢትዮጵያ ውስጥ ይለመድና ይለመደና ዋ አስተያየት ኮሜንት በሙሉ ሊሰጥበት ይሄ እዚህ ጋር ትንሽ ፀጉር አለውና ላጨትላት እዚህ ጋር አንሺው ፀጉሩን አስተካክሎ ኮሜንት ሊሰጥበት ይችላል። አፍተር 50 ይርስ ከዛ ምን ምን እንላለን? ትዝ ይልሃል፣ የዛኔ ትዝ ይልሃል። በጣም ታቡ ሆኖ ኢትዮጵያ ውስጥ እኔ እኮ ያንተ እናት ምናምን እንደ ታሪክ አድርገሽ ስለ ልጅ ስትነግሪው ማለት ነው ታቡ ሆኖ እኮ በቃ ሰው ሁላ ነበር የሳቀብኝ ልትለው ትችላለህ። ሲሪስሊ እግዚአብሔር ምስክሬን ነው ምላችሁ። ምክንያቱም እንደምታዩት አይደለችም ዓለም። እናንተ ወደ ኋላ በቀራችሁ ቁጥር ወደ ኋላ የሚቀርም ትውልድ የለም። ሄደዋል እና አሜሪካን